አፄ ቴዎድሮስን መምሰል እጅህን ስጣ፣ እጅ ተይዞ ሊወሰድ ምን እጅ አለኝ፣ ሳትሰደድ አያውቅም እንዴ ክንዴ እንደሚያለቅ እንደዚህ ነው በ መድብል ወንድሞ የጠፋበትን ምክንያት ታውቋል። እንግዲህ ብሩክ ለልጁ ሲል በጣም ብዙ ነገሮችን አድርጓል። እንዲሁም ደግሞ ሕገ ወጥ የሆኑ ስራዎችን በመስራት ወንጀለኛ ሆኖ ተገኝቷል። መድብል ባደረገው በራሱ ምርምር እንዲሁም ደግሞ ከድሮ ጓደኞቹ ጋር በመደወል ታናሽ ወንድሜ ጠፍቷል እና እባክን ይህንን ቁጥር ልስጥህና የት እንዳለና ለመጨረሻ ጊዜ የት እንደነበረ ይህንን ስልክ ቁጥር ተከታትለህ እባክህ መረጃ ስጠይ በማለት አንዱን ጓደኛውን ደውሎ ያ ጓደኛው ፍቃደኛ በመሆን የት እንዳለ ሊያውቅም ችሏል። ገንዘቡም በጣም በባንክ አካውንቱ ብዙ ቁጥሮች ይህ ነው የማይባለው በመሌን የገቡለት ቢሆንም ግን ደግሞ እነዛ ገንዘቦች የት እንደመጡ እያንዳንዱ አረጋግጧል። እንግዲህ መድብልም ያንን ሁሉ ገንዘብ ካየ በኋላ... እንዴት እንደዚህ ሊሆን ይችላል በማለት በጣም ተደናግጦ ነበረ። እንዲሁም ደግሞ እንዴት ነው ያወቀው ይህን ሰው እንዴት ነው ሊተዋወቁ የቻለ በማለት በጣም ተወዛግቦና ግራ ገብቶት ትብሎት ነበረ እየተገኘ ይሁን እንጂ ብሩክ አካውንት ላይ ያሁሉ ሁሉ ገንዘብ እንደገባለት ቢያውቅም የት እንዳለ ግን ሊያውቅ አልቻለም። በሌላ በኩል እንግዲህ ማህሌት ዝና በህልሜ ገደል ውስጥ ሲጥለኝ አየሁት በማለት ለኤፍራታ ለእህቷ ስታናግራትም ነበረ። እንዴት አይነት ገደል ውስጥ ነው የሚከተሽ? እንግዲህ ብላ ስታመክራት፣ አላቀም ብቻ የሆነ ትልቅ ገደል ነው። ከዛ ገደል ውስጥ እዚህ ወረውረኝ አየሁት እና ብታይ በጣም ፈርቼ ነቀው እጥላታለች ማለት ነው እንግዲህ። በይህ ተመልሰሽ ተኝና እና ከዛ በኋላ ደግሞ ህልምሽን ጨርሽ በማለት ነበር ያሾበችባት በች። ይሁን እንጂ አሁን ላይ መሀሌት የሰራቻቸው ግፎች እና በደሎች ወደኋላ መለስ እያለች እያሰበቻቸው እያስፈሩት መጥተዋል። በተለይ ደግሞ ብሩክ የት እንዳለ እንዲሁም ደግሞ እንደጠፋ ብታውቅም ብታውቅም የት እንዳለ ስለማይገኝ በጣም አሳስቧታል። ነገር ግን ስለሱ መጥፋት ብዙም አላስጨነቃትም። ጨነቃትም ያስጨነቃት ያ ዝና የሚባለው ምን አድርጎት ይሆን፣ በሱ የተነሳ የሆነ ገደል እና የሆነ ጉድጓድ ውስጥ እንደሚከተኝ እርግጠኛ ነኝ በማለት እንግዲህ ለየት ራታ ታናግራታለች ማለት ነው። እርጋታም ያው እንደተለመደው ጉዳዩን ቀስ አድርጋ ዝና ምንድን ነው ያለች ነገር፣ የደበቀች ነገር ምንድን ነው? እባክሽ ንገረኝ እያለች ልክ እንደ ሕፃን ልጅ ልታታላት ብትሞክርም፣ ማህሌት ግን ምንም ምርጫ ያልሰጠቻትም ማለት ነው። የነገረቻትም ነገር የለም። ዝም ብለሽ ቆይ። ሲጀምራው ምንድን ነው የምታውጣጭኛች? እንደ ሕፃን ልጅ የነገረኝን ነገር ሁሉንም እንድነግርሽ ነው አይደል? እንደዚህ የምታረጊ አልናገርም በማለት እንግዲህ ግግም መብላለች ማለት ነው። ያ መድብል የሚባለውም እንግዲህ የውልሽ ኤፍራታ እንግዲህ አንቺና መሀሌት አንድ ላይ ስትሆኑ ሜሴጅ አድርግልኝ እና ያኔ ትደውልኝ እና ከዛ እያንዳንዱ የምታወሪያት እና የምጠይቃትን ነገር እኔ ሰማለሁ። ምናልባት እንግዲህ የተወሰነ ፍንጭ ከሰጠሽኝ እኔ ለምን እና እንዴት እንደሚለው ደግሞ ገምቼ መርምሬ ይደርስበታል። ስለዚህ አንቺ የመጀመሪያ ውሳኔሽ ከሷ ጋር ቁጭ ብለሽ ማውጣታትና እና ማውራት ይሆናል። የመጀመሪያ ሥራ ስላለን እንግዲህ እፍራታም በዚህ ጉዳይ ገንዘብ ስለወሰደች ተስማምታለኝ ማለት ነው። ይሁን እንጂ እሺ ነበር ያለችው። እንዳለችውም እንግዲህ ደውላ ማውጣታት ጀመረች ማለት ነው። መሃሌት ግን ምንም አይነት ነገር ልትነግራት ፍቃደኛ አልነበረችም። ይሁን እንጂ ዝናም በራሱ በኩል ሰርቶ ስለተኛ በጧት እንግዲህ እሷ ፊት ለፊቷ ቁጭ ብላ ሲያገኛት ምን ምንድን ያደረግሽኝ? አስከረሽ መጠሻውን እዚህ እና እንዲህ ነው እንዲህ በምናበረሽ ልታሞኝ ተፈልጊያለሽ አይደለም? እኔ ዝና ነኝ አታውቂኝም? ስለዚህ ሁኝ እንደዚህ አይነት ነገር የምታወሪ ከሆነ ግን እገልሻለሁ፣ በማለት እንግዲህ ሲያስፈራራትም ነበረ። መሀልየትም እንግዲህ በእንቅልፍ ወይም ደግሞ በስካር ላይ ተኝቶ ሳለ ከስልኩ ኪሱን አውጥታ የተለያዩ መረጃዎችን ለመውሰድ ሞክራ ነበረ፣ ግን ደሞ አልተሳካለትም ዝና ምንም እንኳን ቢሰክር እንዲሁም ደግሞ እንደዛ ዝለፍለፍ ብሎ ቢወድቅም ስልኩን የሚያስነካው አልነበረም። እንዲያውም ደንግጦ ነው እንግዲህ ያው ተነሳና ደንግጣ፣ እሷ ራሱ ቁጭ ብላለች እንግዲህ ከነበረችበት። እንዲሁም ያ ስልክ መዝዝ ይዞባት መጥቶ ነበረ። ከዚህ መኝታ ክፍል ጠቅለሽ ውጭ ተብላለች ማለት ነው እንግዲህ። ዚህ ማለትም ለሊት ነው። ዝና ወደ ሌድ እችላለሁ። በዛ ላይ ደግሞ በርድ ነው ይህ ሆቴል አልጋው ሰፊ ነው። ከዛ አልጋ ላይ አንድ ላይ እንደር እና ከዛ በኋላ ችግር የለም በጠዋት እሄድልሃለሁ ትለዋለች። አልጋው ሰፊ ነው ስለዚህ አንተ ራስህ ፊትን አዝሮ ተኛ ትለዋለች ማለት ነው እንግዲህ እሱ እራሱ ፊቱን አዝሮ ነበር የተኛ። እንደምንም ብላ እንግዲህ ያው ፈርታ ፈርታ ነበረ መሀልል ደጓዛ ጠርጎ የሚገላት መስሏት ስልኩን ስትፈትሽ ስላያም ማለት ነው። ቢሆንም እንግዲህ ከተነሳሽ በኋላ ጠዋት እንዴት ነው እንዴት እዚህ መጣሽ ብሏታል ማለት ነው ለምን እኔና አንድ አልጋ ሆነን ስላት፣ በቃ አንተን ያመጣኸኝ እዚህ ጀምር ሰክረ ነበረ፣ እዚህ ወተን ያመጣኸኝ አንተን ትለዋለች። እኔ ዝም አይደለም ያበበ ደም መሰለሽ፣ እንደዚም አላረግም። አንቺ ነሽ በእርግጠኝነት አስክረሽ ነው ይላታል። እሷም እንግዲህ ኧረ አይደለም ብላ እውነቱን ለማሳመን ሞክራ፣ በይ ጠፊልኝ እዚህ ሲላት እንግዲህ ምንም ነፍስ አውጪ ለማለት ወታ አይዳለኝ ማለት ነው። በሌላ በኩል ደግሞ ወደ ቤቷ ከመጣሽ በኋላ ምን አደረግሽ ስትላት ይፍራታል። ምንም ያደረግኩት ነገር የለም፣ ቦዴን ብቻ ሞልቼ ነው የመጣው ያለች። እንግዲህ ስልኩንም አልፈተሸችም፣ ከሱ አረግዛለሁ የሚለውን አልተሳካላትም። ሆዷን ብቻ ነው ሞልታ የመጣችው። ዝና እንግዲህ ያችን ሚስቱን በጣም ነው የሚወዳት። በዛ ላይ ደግሞ ወይ ደግሞ እልህ አለበት መሰለኝና ምንም ነገር ሳያደርገኝ ነው እንግዲህ የመጣና ትላለች ፍራታ በዚህ ጉዳይ በጣም እንግዲህ ትስቃለች፣ በልቧም ያው ታውጣጣታለች። ነገር ግን የምትቻል አልነበረችም ማለት መሆን እንግዲህ መድበልም ልጆቹ ያው ከትምህርት ቤት መልስ ናቸው። እና ምሳሌ ከትምህርት ቤት መልስ ከመጣች በኋላ ያው ዩኒፎርም እንዴት አለብሽም? ትላት። ዛሬ ዩኒፎርም የምንለብስበት ቀን አይደለም ትለዋለች። እሺ በማለት እንግዲህ ያው ያወራሉ ማለት ነው። እንግዲህ ያቺ ምሳሌም በቃ ቅድስት ከዚህ በኋላ እናቴ የሆነች አይደለ? ትላታለች። ቅድስትም ግን እስከ መጨረሻው እናትሽ እሆናለሁ ቃል እገባለሻለሁ አለው። ባል ወልድሽ እናት አሳድጌሻለሁ ስትላት ነበረ የሚገርምሽ ነገር ልጅ ነሽ በጣም ልክ እንደ ልጄ ነው የሚወድሽ እና ታስቤ ትላታለች እሷም እንግዲህ እሺ ማለት በቃ አሁን ለአጎቴ ምን ቁርስ እንስራ ስትላት ያው ንፍሮ ስሬ ላትላለች ማለት ነው እንግዲህ ምሳሌ ቅድስትን ትስቅና ንፍሮ እኮ አይሆንም ትላታለች ማለት ነው እንዲሁም ደግሞ ይህን የተሳሳቁበትን ነገር ለአጎቷ ትነግረዋለች አጎቷም ከት ብሎ ነበር የተሳቀባት በጣም ከመጣሽ በኋላ አንተ መድብል ግን በጣም ታስፈራለህ። ምንድን ነው ለምንድን ነው እስር ቤት የገባው ምን አድርገ ነው የሚል ጥያቄ የምጠይቀው ነበረ። ነገር ግን እሱ እኔ በቃ ጀግና ነኝ ጎበዝ ነኝ አንበሳ ነኝ፣ ካልደረሱብኝ አልደርስም የሚል መልእክት ነበር የመለሰላት። ሚስት አለ የለም የሚለውንም አጣርተዋለች። ነገር ግን ምንም ነገር እንደሌለው ነግሯታል። ይልቅ አሁን ጥያቄ ከምጠይቅኝ እስኪ ሂጅ እና አሁን ምግብ ስሪ ስላት ሽንኩርት ከከተፈልኝ እንግዲህ እሰራለሁ ትለዋለች። ሽንኩርት ከከተፍኩት ማኔ ራሴ አልሰራውም እንዴ ብሎ እንግዲህ እሱም ቀጥ ብሎ ይስቃል ማለት ነው። ሁለቶችም እንግዲህ አልቻሉም፣ ከተላይ ይቀራል ማለት ነው። ያው እየጠበቋት ነው እንግዲህ ቅድስትን ምግብ እየሰራች ነው። ምሳሌ ምስኪ ያለ ስትላል ነበረ ችግር የለም ሁሉ ነገር ካለ ገንዘብ ካለ ምግብ ለመስራት ቀላል ነው እያለቻት ነበር። በሌላ በኩል እንግዲህ አጎቷና ያው መድበልና ምሳሌ እየተጫወቱ ነበረ። እንዲሁም አንድ የሲኒማ ታሪክ ከስኪና ያን ብብልኝ ይህን ነገር ካልሽልኝ እኔ ይሸልምሻለሁ ብሎ እያጠናች እንዲሁም ደግሞ በጣም ያንን ነገር እንድትለው እየገፋፋን ነበረ። እኔ የራሱ ግጥሙ ጠፍቶብኛል። የሚገርማችሁ ነገር በጣም ደስ የሚል ግጥም ነበረ ሲሉት የነበረ ልክ አጤ ቴዎድሮስ መምሰል አለብሽ እያለ ደስ የሚል ነገር ነው ያስተላለፉት። እንግዲህ ያናንም ለተችለው አልቻለችም። ካረችም በኋላ ያልሸልምሽም ምንም እኳ አልመሰልሽም ግማሹ ራሱ አልተወንሽም፣ ስለዚህ ቅርብሽ ይላታል ማለት ነው። እሷም ትተዋለች ሳትሸለም ቀረች። በሌላ በኩል እንግዲህ ሀድር ይዳጣም ያው ተመልሳለች። ሙጌም እንግዲህ ከሉላ ጋር ሀብሽ ዝንጥ እያለ ነው። ዋጋ እንግዲህ ልጅ እንዲኖራቸው ይፈልጋል። እንግዲህ ደግሞ ሉላ እስካሁን ምንም አይነት ፍች አልጠየቀችም፣ ነገር ግን አመልክታለች ማለት ነው ወረቀት እንድትፋታ እንዲሁም ያ ዝና የተባለ አንዳንዴ ወደ ሻሸመኔ የሚባል አካባቢ እንደሄደ ያ እንትና ሰምቷል ማለት ነው። መድብል ወደዛ ጉዞማ የሆነ የተደበቀ ነገር እንዳለ ደግሞ ግልጽ ነው። መድብልም እንግዲህ የብሩ ምንጭ ካገኘ በኋላ በጣም ሲያብድ ነበረ። እንዴት እንደዚህ ሊሆን ይችላል በማለት በጣም ደንግጧል። እንግዲህ ያ ሶማል ሊሆን ይችላል ምናልባት ያ ሰው እንግዲህ ብሩ ከናገቶት ይሆን ወይስ ደግሞ ገሎት፣ ምንም የሚታወቀው ነገር የለም። የዛሬው ቪዲዮአችን እንግዲህ ይህን ይመስላል። ቡሩክ የት ነው? ሌላ ድራማ እየሰራ ነው። በእርግጠኝነት ያው እኛ እዚህ ጋር እየጠፋ ምናምን ይመስለናል እንጂ ሌላ ድራማ ውስጥ እየሰራ መሆን አለበት። በቀጣይ ቪዲዮ እስከምንገናኝ እንግዲህ መልካም ጊዜ ሆንላችሁ።